በዚህ ምድር ላይ ስንኖር ተሸክመን የምንዞረው ነገር አለ። ያም ሞት ይባላል። ከዚህ በፊት ሁለት ሞት አይቻለሁ። ከእኔ ሶስት ልጆች ተገኝተው መኖርም ያጓጓኝ አሁን ለእኔ ሳይሆን ለእነሱ ነው። እና ትናንትና ወዲያ በአምስት የአወ ዕለት ዛሬ ሶስተኛ ቀናችን ነበረ። አራት ሰው ነበር መኪና ውስጥ አንድ ሶስት ወር ሕፃን አለ። ገና በቅርቡ የተወለደ የእኔው ልጅ መገናኛ ወርደን ወደ አምቼ እየታጠፍን ሶስት መኪኖች ቆመውልናል። በጣም የምትሮት መኪና ነጭ መኪና ነች። በቃ አይናችን እያየ እኛ ላይ ወጣች። ከዛ በኋላ ምን እንደሆነ ተከሰተ አናውቅም። የመታችን መኪና እንኳን ተጎትታ የወጣችው ሁላችሁ እንደምን አደራችሁ? ግዴለም እግዚአብሔር ይመስገን በሉኝ። እንደምን አረፈዳችሁ? እግዚአብሔር ድንቅ ነው፣ ሥላሴ ድንቅ ናቸው። መቼም በዚህ ምድር ላይ ስንኖር ተሸክመን የምንዞረው ነገር አለ። ያም ሞት ይባላል። መቼ እንደምንለያይ ግን ያው እግዚአብሔር ነው የሚያውቀው። አንድ ቀን የተሸከምነው ሞት አንድ ቀን በግልጽ የምናየው ቀን አለ። እኔ እንዴት ብዬ እንደምነግራችሁ አላውቅም። አሁን ራሱ ውስጤ ገና አልተረጋጋውም። ከዚህ በፊት ሁለት ሞት አይቻለሁ። ሞት ጋር ግብግብ ገጥሜ ነው የሚባለው በአልጋ ላይ እያለው ያው የሁላችሁም ጸሎት ነው እንግዲህ አቆመኝ። ዛሬ አንድ ሆኜ የነበርኩት እግዚአብሔር በጋብቻ አክብሮኝ ከእኔ ሶስት ልጆች ተገኝተው መኖርም ያጓጓኝ፣ አሁን ለእኔ ሳይሆን ለእነሱ ነው እና በአልጋ ላይ ያለሁ ሁለት ሞት አይቻለሁ፣ ግብ ግብ ገጥሜ፣ አንዱ እዚህ ላንድ ማርክ ሜክሲኮ ያለው ጋር የነበራችሁ የሰማችሁ እዚህም ስላሉ ወንድሞቼ ያውቃሉ። ሁለተኛው ታይላንድ ነው። ሐኪሞቹ ተሰብስበው እንጀምር አንጀምር ይሄ ልጅ ብንጀምር ሐኪሙን ሕክምናውን ብንጀምርለት ሚድን ነው፣ አይ ከባድ ነው። ዝም ብሎ ከነ ነፍሱ ወደ ሀገሩ ሂድ የሚል ውሳኔ አሳልፈው እንደገና ተመልሰው ደግሞ ጀምሯል። ያን ጊዜ ብልጭርቤ የነበረ ነበረ እሳት፣ ዓይኔ ክፍት ክድን ሲል እሳት ይታየኛልና እሽሽዋልሁ ወደ ቀኝ ስዞር አለ ወደ ግራም ስዞር አለ። አልጋው ላይ በተኛሁበት ሽፍን ብዬ በተሸፈንኩበትም አይኔ ክፍት ግልጥ ሲል እሳቱ ይታየኛልና እንደዚያ ያን ያህል ነበረ። እግዚአብሔር ያንን ሁሉ አሳልፎ ከትናንትና ወዲያ በአምስት አምስት ዛሬ ሶስተኛ ቀናችን ነበረ። አራት ሰው ነበር መኪና ውስጥ አንድ ሶስተኛ ህፃን አለ። ገና በቅርቡ የተወለደ የኔው ልጅ እሷ ከኋላ ሆና ባለቤት እያጠባች መሀል ላይ ናት ያለችው። እግዚአብሔር መቼም፣ ያው እኛ እንዲሁ ሆኖ እንደዚህ ሆነን ዘወር ባለን ይሄን ባይመታው እንላለን፣ ግን እግዚአብሔር ነው ያን ሁሉም የሚያቀናብረው። ሰይጣን መላከሞት ለእኛን ለማጥፋት ሲያቀናብር እግዚአብሔር ደግሞ ቀድሞ የሚያድንንን ነገር ያቀናብራል። ወደ ወዳዊ እየሄድኩ ነው። ሁለት ልጆችን ትምህርት ቤት አድርሰን፣ ያው ሾፌሩም አለ ሳሚን እኔ ትንሽ አማርኞች ስለነበረ በቀኝ በኩል በጋቢና ነው የተቀመጥኩት። ከመገናኛ ወርደን ወደ አምቼ እየታጠፍን ሶስት መኪኖች ቆመውልናል። እየታጠፍን እያለ ሶስት መኪኖች ስለቆሙ ማለፍ አለብን ብለን ስናልፍ ይሄ አሁን አዲስ የተሰራው መንገድ አይታችሁታል። በጣም የከተማ ውስጥ የከተማ ውስጥ ፈጣን መንገድ በሉት በጣም በፍጥነት የሚመጣ መኪና ነበረች። ሶስቱን መኪና ልክ አልፈን ብቅ ስንል በቀኝ በኩል ነው፣ ከቦሌ ነው የሚመጣው። እኔ በዚህ በኩል ነኝ። በጣም የምትሮጥ መኪና ነጭ መኪና ነች። በቃ አይናችን እያየ እኛ ላይ ወጣች። እኔ በዚህ በኩል ነኝ፣ ማያት እኔ ነኝ፣ እንደዚህ ይሸሻለሁ? ምንም ማድረግ አልተቻለም። መጣ ከዛ በኋላ ምን እንደሆነ ተከሰተ አናውቅ፣ ግን አሁንም እንዲህ ሆኖ ነው የዳነው ነው ልበላችሁ። እግዚአብሔር አድኖናል። መኪናው መቶ የወጣብን እንደ ኳስ እንዲህ የጠለዛት የኛን መኪና ምኗን መቷት መሰላችሁ? የበርና የበሩን መሀል፣ ይሄ አገዳው ይሄ ቋሚውን ጠንካራውን መሀል ለመሀል እሱም ስላገኘው እሱ ጋር ስለተገናኙ በዚህኛውም በእኔ በኩል ያለው በር ትንሽ ወደ ውስጥ ገባ። በኋላ በኩል ህፃኑና እናት ባለቤቴ ካሉት ጋር ትንሽ ወደ ኋላ ገባ። መኪናዋ ወደ ላይ ወጣ፣ ወደ ቀኝ ወደ ጎሌ ዞራ ቆመች። በጣም ነው የጮኸው። የበታችን መኪና እንኳ ተጎትታ ወጣችው። እሷ እንኳ ማለት ነው የእኛን አደጋ ያደረሰችው። አስቡት። ወይ የኔ በር ቢሆን መኪናው አይገባችሁም፣ እስከ እንትም አንገኝም ነበር እስከ ሹፌሩ። ወይ ከኋላ ቢሆን እናትና ልጅ አይገኙም ነበር። እግዚአብሔር ግን እንዲህ አድርጎ ዛሬ ቆሜ ለመመስከር ነበር። ትንሹ ልጅ ህፃኑ ገና ከእናቱ ክፍ ወጥቶ ወደ ውስጥ ወደ ወንበር ውስጥ ገብቶ እንዴት እንዳነሳችውም እንዴት እንዳቆመችውም አናውቅምና ያለምንም ጭረት ያለምንም ነገር እግዚአብሔር እንዲህ አድርጎ አቆመን። አቆመን ደግሞ ጥሩ ነው። ይህ ሳምንት ደግሞ ጥሩ ነው። ያዳኙና የዳነውና ያዳኙ የፈዋሹና የተፈዋሹ ሳምንት ነው። ተፈውሰናል፣ አድኖናል። ሥላሴ ክብረ ምስጋና ይ